የቅርብ ወዳጆቿ ማህበራዊ ሚዲያ ላይ እያወጧቸው አንዳንድ ጉዳዮችም አሉ። እነሱን በተመለከተ የምነግራችሁ መሰናዶ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩና መሰናዷችንን ተከታተሉልን። በመጨረሻም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከዲ በትህትና ጠየቅን። ክበሩልን።

እንግዲህ በመግቢያችን እንደነገርናቸው አርቲስት አንዱ አለም ጎሳ በቀነኒ ሞት ምክንያት ተጠርጥሮ ፍርድ ቤት ቀርቧል። አርቲስት አንዱ አለም ጎሳ በእጮኛው በቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከሁለት ቀናት በኋላ ነው ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ የገለጹት። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ፣ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ፣ የሰዎች ምስክርነት ለመስጠትና የአስክሬን ምርመራ እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ሲልም ገልጿል። የአንዱአለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ቅሉ ፍርድ ቤት የአስክሬን ምርመራ እስኪደርስ ድረስ በማለት 13 ተጨማሪ ቀናት ድምፃዊው በማረሚያ ቤት እንዲቆይ ወስኗል። እንግዲህ ከዚህ ጉዳይ ጋር ተያይዞ በማህበራዊ ሚዲያዎች እጅግ በጣም ብዙ ብዙ ርዕሰ ጉዳዮች እየተነሱ ይገኛሉ። ብዙዎች በገድሏታል አልገደላትም ውስጥ ጎራ ለይተው በነገር አለንጋ ሲጠባጠቡ ይታዩ ይዘዋል። ወዲህ እንዲህ እንዲህ ያሉ ያልታዩ ነገሮችና ባህሪዎች ያሉት ሰው ነው እንዲህ ያለውን ጉዳይ ሊያደርግ ይችላል በሚሉት ልክ አረ እሱ በፍጹም ልቡ የሚወዳት ሰው ነው እንደምን ጨክኖ እንዲህ ያደርጋል በሚሉለት ልክ ደግሞ ወዲያ ደግሞ ቀነኒ በአደባባይ እንደዚያ አምራና ተውባ በጣም ደስተኛ መስላ ትታይ እንጂ ውስጧ በነገር የቆሰለ ተስፋ የቆረጠች ልጅ ናት፣ በዚህ ምክንያት ራሷን ያጠፋችው ራሷ ነች የሚሉ ሀሳቦችም እየተነሱ ይገኛሉ። ከዚህ ጉዳይ ጋርም ተያይዞ ፖሊስ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆናቸውም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል ማሳስቧል።

ቀነኒን በደንብ አውቃታለሁ የሚሉ ሰዎች ቀነኒ እንዲህ አታደርግም ሲሉ በብዙ መልኩ እየተሰሙ ይገኛሉ። አባቷ አቶ አዱኛ ዋቆም ቢሆኑ ትላንት በመንበረ ጸባኦት ቅድስት ሥላሴ ካቴድራል የቀብር ስነ ስርዓቷ በተፈጸመበት ወቅት የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሀቋን ያውጡልኝ ብለው በተናገሩ ሰዓት ንግግራቸውን የቋጩት ቀነኒ ልጄ ሰው ሲቸገር ተበድራም የምትሰጥ ልጅ እንጂ እንዲህ ያለ ሰይጣናዊ ነገር ታደርጋለች ብዬ በጭራሽ አላስብም ሲሉ ልጃቸው ቀነኒ እንዲህ እንደማታደርግ እርግጠኛ ሆነው ተናግረዋል። አንዳንድ የቅርብ የሚባሉ ሰዎችም ቀነኒ ከመሞቷ በፊት እጅግ ብዙ ልናገር አልናገር ስትል በወዷ አምቃ ያከረመቻቸው ሚስጥሮች እንዳሏትም ይናገራሉ። ቀነኒ ብርቱ፣ ታታሪ፣ ጨዋ፣ ስራ ፈጣሪ፣ የተቸገረ የምትረዳ ብዙ አልማ ብዙ ርቀት ለመጓዝ ቆርጣ የተነሳች ሰው ነበረች። ምን ያደርጋል ያላማከረች ያልተናገረችው ችግሯ ለዛሬው ሞት ዳረጋት እንጂ ያሉ ወዳጆቿም በየማህበራዊ ሚዲያዎቻቸው ላይ ብሶታቸውን እየገለጹ ይገኛሉ። እንዲህ ካለው የወዳጆቿ አስተያየት ጋር ተያይዞ ከዚህኛው መሰናዶ ቀደም ብለን በሰራንላቸውና ወደ እናንተ ባቀረብነው ፕሮግራም ላይም ቀነኒ ቲጂ ከምትባል ወዳጇ ጋር ስታወራ፣ እስኪ ተይኝ እኔ መሞት የተመኘው ሰው ነኝ ስለማለቷም ነግረናቸው ነበር። ቀነኒ ከቀናት በፊት አሁን በእስር ላይ የሚገኘውን ድምፃዊ አንዱ ዓለም ጎሳ ልደቱን ሲያከብር አብሮ የተነሱት ፎቶ አንድ ላይ ልጥፋ እንዲህ ስትል ነበር ፍቅሯንም ምኞቷንም የገለጸችለት። አንተ የእኔ መልአክ፣ ብርታቴና ድጋፊ ነህ። እግዚአብሔር ባርኮ የሰጠኝ ስጦታዬ ነህ። ከዘላለም እስከ ዘላለም እንደምወድህ ቃል እገባልሃለሁ። የተወደድክ መልካም ልደት እመኝልሃለሁ። ሁሉም ምኞትና ጸሎቶችህ እውን እንዲሆኑ ምኞቴ ነው ስትል ከቀናት በፊት ልደቱን ባከበረበት ወቅት ላይ ምኞቷን ገልጻለት ነበር። እሷም ብትሆን በመጪው ቅዳሜ ሃያስድስተኛ ዓመት ልደቷን ልታከብር በብዙ ጉጉትና በብዙ ናፍቆት ቀኑን እየጠበቀች እንደነበረም ሰምተናል።

ዛሬ ዚላ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ ለሰዓቱ የነበረን መረጃ ይህንን ይመስላል። ከዚህ ጉዳይ ጋር ተያይዞ ፖሊስም ሆነ ፍርድ ቤት የሚወስኑትንና የሚያወጡትን መረጃዎች እየተከታተልን የምናቀርብላችሁ መሆኑን ቃል እንገባለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ለቀነኒ ቤተሰቦች ወዳጅ ዘመዶች መጽናናትን ተመኘን። ፈጣሪ እርሷንም ነፍሷን በቀኛ ኖር ዘንድ ምኞታችን ነው። ክበሩልን